አብረሽ እንግዲህ ራሱን ስቶ ሌላ ቤት ሄዶ ሌላ ፍንድቅ ይዞ ተኝተዋል ማለት ነው። ተጓደኞቹም ርቆ ቤቱም ጥሎ ትቶ ወጥቶ እንግዲህ ሌላ ፍንድቅ ይዞ አርጋ ይዞ ቁጭ ብለዋል ማለት ነው። ራሱን እስከ ሲያረጋጋ ድረስ ራሱ ግን መረጋጋት አልቻለም። ሩታ፣ እኔ ምን አጥፍቻት ነው ይህን አክል ጨከነችብኝ? ምን አረጊያት ነው ይህን አክል ጨከነችብኝ? ሌላ ጊዜ እኮ እንደዚህ ጨክና አታቅም ነበር፣ አሁን ግን በጣም ጨከነችብኝ ግን ምን አጠፋዋት ይቅርታ ስጠየኩኝ ምን አረግኩኝ አለ አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴ ናችሁ ሰላም ናችሁ ሰላማችሁ ብዝዝ ትርፍርፍ ይበልልኝ ሰላም ሰላም ክርስታንቶች እንዴ ናችሁ ባላችሁበት አላህ ይጠብቅልኝ ለቤት አዲስ የሆናችሁ ሰብሰብ ስክራይብ ላይክ ኮሜንት ሼር አሳብ አስተያየታችሁ እንደዚህ ላይ በማስቀመጥ ቤተሰቡን ተቀላቀሉ? አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን። ሁላችንም በስግደት አለም ዙሪያ ያለን ለአገራችን ያብቀን አለ ባለንበት ደግሞ አላህ ይጠብቀን ማለት ነው። ዛሬ ይዤላችሁ የመጣሁት አብረሸና ሩታ ነው። ያው ትናንትና ታውቃላችሁ፣ የፍች የእንትን ፍች ወረቀት ስጠኝ ብላ ተትናንት ወዲያ አስቸግራው ነበረ። ሊሰጥ አልፈለገም ነበረ፣ ግን እሷ ደስተኛ ትሆንበት ብሎ ተትናንትና ሆዳይ ወረቀት፣ የፍች ወረቀት አውጥቶ ሰጥቷል ነበረ። ይሄን ሰጠሁሽ ማለት እኔና አንቺ ተለያየን ማለት አይደለም ወይስ ደግሞ እኔና አንቺ በቃ ተራራቅን ማለት አይደለም። ግን እኔ ወረቀት የሰጠሁሽ ልሰጥሻየፈራም ኮልጅ ልሰጥሻ አልነበረም፣ ግን አንቺ ብቻ በአሁኑ ሰዓት ልትደሰቺ ስለፈለኩ ነው ደስተኛ ልትሆኝ ስላፈለግ ነው ያንን ወረቀት አምጥቼ የምሰጥሽ እና አሁንም ደግሞ እዛ ከመሄድሽ በፊት የምትፈልጊያቸው ነገር እቤት አዘጋጅተሽ ይዘሽ ሂጂ፣ እቤት ግቢና አዘጋጅተሽ ይዘሽ ሂጂ አላት ነበረ። ትናንት ወዲያ ማለት ነው። በፈለግሽ ሰዓት ደግሞ ቤት ቤትሽ ነው። በፊት እንደ ባልነት ትተን አሁን እንደ ጓደኝነት እንደ ወንድምነት ባለኝ አቅም አደግፍሻለሁ፣ አልያት እንግዲህ። ወንድሞ ደግሞ ወንድሟ ደግሞ መልስ ሰጥተዋት ነበረ። እኛ ችግር የለውም፣ ልጅህን ደግሞ በፈለግ ሰዓት መጥተህ ማየት ይችላለን። ልጅህ ልጅህ ነው፣ መጥተህ ያለህ አለችው። እና የሚያስፈልገው ነገር አይ ርታ፣ እሱ ውሳኔ ወደው ሳይሆን በግድ ግድህ ነው፣ ልጅህ ነው ግድህ እሱ ከሆነ ድረስ የልጅ የሚያስፈልግ ነገር ታረጋለህ አይደህነት ብላው ነበረ ማለት ነው። እንግዲህ እቤትም የተወሰነ ሰዓት እቤትም ላታገኙ ትች ያለሽ ሌላ ቤት ውስጥ አንድ ልብስም ይዤ አልወጣም፣ ብቻ አንድ ትሸርት ይዤ ምወጣው እቃም የሆነ ነገር ምንም ይዤም አልወጣም፣ ቤቱም አልቀመጥም ብሎ ነበረ ትናንትና ወዳኝ ማለት ነው። እንደ ተባለ እንግዲህ ተጓደኞቹን ርቆ ሄዶ ፍንድቅ ሄዶ ተኛ አደረ። አቤልና አንዱ አንድ ጓደኛው ማን ነው፣ ሁለቱም የፈለጉት ነበረ። እንግዲህ እነሱ ላይ ደግሞ ወቀሳ ደርሶ ነበረ። እናተ እያጣላችሁ እንጂ እያስተረቃችሁ አይደለም፣ ታጣላላችሁ እንጂ አታስታረቁም ተብሎ ብዙ ነገር ተብሎ ነበር። አቤል እና አንዱ ማን ነው ስሙ ስሜላ ረሳሁት፣ አንዱ ማለት ነው። ታውቋቸዋላችሁ፣ ሁለቱም ማለት ነው እንግዲህ ብሩኬ ብሮኬና አቤላ ማለት ነው። አንዱ ብሮኬ ነው የሚባለው፣ አንዱ አቤላ ነው የሚባለው። በፊት ጀምሮ እንግዲህ የልጅነት ጓደኛ ናቸው ጓደኛ ነው እያሉ ነበረ እንግዲህ በፊት ብዙ ዋቀሳ አድርሰውባቸዋል። እናንተ አታስታርቁም ታጣላላችሁ እንጂ በተለይ የፋሲጋ ቀን እሳት መጣ። ወጡን የዶሮ ወጡን ከእንጀራ ሲበሉ እሷ የሌለችበት እንዴት በላችሁ? ብለን እንግዲህ ብዙዎቻችን ወቅሳ ወቀሳ አድርሰንባቸው ነበረ። አሁን ደግሞ እነሱ ደግሞ እኛ ምንም ያጠፋን ነገር የለም። በነገራችን ላይ አብሬሽ ና ሩታ ህጻን አይደሉም። ሁለቱ ሁለቱም የሚታወቁ ሰው ናቸው። የሚጎዳቸውና ማይጎዳቸው ነገር የሚያውቁ ሰው ናቸው። አብሬሽ ደግሞ አይወዳትም የምትሉስ፣ በጣም ነው የሚወዳት ሩታን። በጣም በጣም ነፍሱ እስከ ሲጠፋ ድረስ ነው የሚወዳት። እሷም አትወደውም የምትሉት እሷም ደግሞ በጣም ነው የምትወደው። በጣም በጣም፣ አሁን ምን አጨከናት እንዳናቅም እንጂ በጣም ነው የምትወደው፣ በጣም ነው የምትወደው። እና እኛ እነሱ አንድ ላይ ሲሆኑ እነሱ አንድ ላይ እንትን ሲሉ እንፈልጋለን እንጂ እነሱን መለያየት፣ እኛ የእነሱ መለያየት ምንም ጥቅም አናገኝም። እነሱን እኛ በተቻለን ቅን ለማስታረቅ እና አንድ ላይ ለመሆን እንሞክራለን እንጂ እኛ ስምን እንዴት አድርገን ነው እነሱ የምናጠላው? ብዙዎቻችሁ ኮሜንት እየጻፋችሁ ነበረ፣ እኛን እየሰደባችሁ ነበረ፣ እንደዚህ ያደረጋችሁ፣ እንደዚህ ያደረጋችሁ ያላችሁ ነበረ። እኛ የአቅማችን አክተው አጥተናል። ብዙ ነገር እንግዲህ ሰርተናል፣ የምናደርገው ነገር አድርገናል፣ ብዙ ነገር አድርገናል። እንግዲህ እነሱ ህጻን አይደሉም ደግሞ። ይሄ ነገር ይስተካከላል ብለን ተስፋ እናደርጋለን። ይታረቃሉ ብሎ እያሉ ነበረ እና አብ ለምንድን ነው እንግዲህ ጓደኞችም ሳይነግር ነው ትቶ የወጣ የነበረው ትንሽ የሻንጣ ይዞ እነሱ ያው የተከራየበት ፍንድቅ ሄዶ አገኙት። አገኙትና እንግዲህ ለምን መጣ ሲሉ በቃ ቤቱን መቀመጥ አስጠላኝ መሄድም አስጠላኝ መቀመጥም አስጠላኝ አለ እና አንተ የእኛ ሳት ነግረን ነው የምትሄደው ሲለው እቅርታ ስላልነገርኳችሁ፣ ግን ራሴን ትንሽ ሰዓት ራሴን መወሰንና ራሴን ትንሽ ለማረጋጋት ፈልጌ ነው። በአሁኑ ሰዓት ማንም ሰው አንፈልግም። ማንም ሰው ሊያወራኝም አንፈልግም አለ። እሺ አንተ ቤት ከደበረ ፎቶዎቹ ምናምን ከደበረ የሩታ ፎቶ ምናምን አሉ እነሱ። ስታይ እንግዲህ እንትን ልብ ከሆነ ዞር እናደረግልሃለን እያሉት ነበረ። እሱ በቃ እኔ ለምን ተውኝ፣ በቃ ማንም ሰው ተወኝ፣ አንፈልግም ተማንም ሰው ጋር በቃ መራራቅ ነው የምፈልገው፣ ብቻ መሆን ነው የምፈልገው የትንሽ ሰዓት ለምን አትለቁኝም? እነሱ ደግሞ እኛ የአንተ ጥሩነት ነው የምንፈልገው፣ አንተ ልትጎዳብን አንፈልግም። ስለዚህ ቤት አብረን የቤት እንሄዳለን። ቤትህን ግባና ቋልፈ የፈለግከው ነገር አድርገኛ እንወጣልሃለን። ግን ከዚህ ፊቻህን ከዚህ ከፍንድቅ ምናምን ውጣ። ለምንድን ነው እዚህ ፍንድቅ የምትይዘውስ? ብሎ እንግዲህ ብዙ ነገር እየመከሩት ነበር። እሱ ግን አለ ደም ሂዱልኝ፣ ውጡልኝ፣ ውጡልኝ፣ ውጡልኝ ያለ ነበረ። እንግዲህ ከዛ በኋላ ቆጨው። አያችሁ፣ ምን አጠፋዋት ሩታን፣ ምን አረኳት? እኔ ምን ምን ምን በደርኳት? ይሄ ናክል ምጨከንብኝ። አሁን ደግሞ ፍርድ ቤት አለው ቀጠሮ። ፍርድ ቤት የዛሬ ነው ምስል የሚቀርበው ፍርድ ቤት አለው። ፍርድ ቤትም ሊቀርብ ተደርገዋል። አሁን ፍርድ ቤትስ ምን ምላሽ ነው የምሰጠው? ምንድን ነው ምለውስ ብሎ እሱ ሱሉም ተጨናንቆ እየተጨናነቀ ነው ማለት ነው። እውነት ያው ሳያውቁት አያውቁት ሳያውቁት ሲሰሩት አያውቁትም ከሰሩት በኋላ ግን ስኬታቸውን እዩት እያለ ማለቃቀስ ማለት ነው። ወንድ ልጅ ወለፊት የትንሽ አሁን ሴትን ህልማት የታለች? ህይወታችሁ ወጣች። የታለች አሁን የታለች? ወልጣላ አድርጋ ሄደች። ግን ማትለይህ ማትፈታ ምንም ቢሆን ሩታ ናት ማለት ነው። ከሩታ ጋር ሌላ ግብግብ በበቀል ሌላ ሴት አምጥተ ማብቀል ሌላ ሴት አምጥተ እንደዚህ ማድረግ መጨረሻው እንደሚጎዳ አይተዋል ማለት ነው። አትሳሳቱ እውነት ዝም ብላችሁ ማይሆናችሁ ቦታ ገብታችሁ ጥልቅ አትበሉ፣ የሰው ሚስት ነጥቃችሁ ጥልቅ አትበሉ። አይተሃል። ሰው የሰው ማንነት እኮ በአንድ ቀን ነው የሚታወቀው። እስቲ ሩታ ያለችበት ቤት እና ሩታ የሌለችበት ቤት ምን ይመስላል ስትገባስ? ሴት ያለበት ቤት ና ሴት የሌለበት ቤት ምን ይመስላል? እስቲ በራስ ራሱ አስበው ማለት ነው። እሷ ባለችበት ሙቀታ ነው ወይስ አሁን ቀዝቃዛ ነው ወይስ ይሞቃል? ምንም ቢሆን ትምህርት ሰጥሃለች እንግዲህ እታ አንድም ሁለትም ብዙ ነገር ወጣ ገባ ብላ እንግዲህ አስበው ማለት ነው። ብዙ ነገር ነው ምክር የሰጠች? ሰው ማምጥታ ለምናሃለች፣ በወንድሞችን ፊት ለምናሃለች። ግን ልትረዳት እና ልትመለስ አልፈለክም አንተ ማለት ነው። አንተን እሷ ለመበቀል ነው የምትታገለው የነበረው፣ ተሳስተሃል። ራስን እንደምታጣ ነው እየሆንከ ማለት ነው። ምክንያቱም እች ልጅ ብዙ ትግስት ያላት ልጅ፣ ብዙ ኒንጃ ወዳጅ ያላት ልጅ እየሰው ምክር የምትሰጥ የምትናገረው ንግግሮቿ ደስ የሚሉ ጭንቅላት ላይ የሚገቡ እንጂ እንደዚህ ዝም ብላ አንተ ለመበቀል ፈልግ አይደለም እሷ ማለት ነው። አንተ ለመበቀል ብትፈልግ ልጅህንም አታይም ነበረ፣ ልጅህንም አታስቀምጠውም ነበረ ማለት ነው። አይኗም አታያትም ነበረ። ግን እሷ የአንተ ብዙ ክብር ሰጥታሃለች፣ አንተ ረዳሃትም፣ ብዙ መክራሃለች አን ተረዳሃትም እንግዲህ፣ አይታ ከተገናኘችው ከእሷ ጀምሮ ያለህንን ራስ ዋፍረሃል እንጂ፣ እንዴ በፊት እኮ ልም ያልክ ቅጭጭ ቅጭጭ ሲባጎ ነበርክ ማለት ነው። አሁን እኮ ጋር ከጨመርክ በኋላ ጡንቻ መጣ ጡንቻ መጣ፣ ጉንጫ መጣ፣ ሁሉም ነገር ተስተካክሏል ማለት ነው። ማሻአላ ማሻአላ፣ መኪና ገዛ ቤት ምን የሌለህ ምን ምን ምን አንሰዋችሁ ነው? አሁን አንተ እንደዚህ ጭቅጭቅ ጭቅ ምታመጡት እንዴ? ምን አንሰዋችሁ ነው? ሰው እንኳን እሱን እሱን ሳይኖረው ፍቅር ብቻ ካለው ከፍቅር ጋር በባዶ መሬት እና በባዶ ቤት ይኖራል። ገባህ? ምንም ሳይኖረው ያ ልጅ ግን ፍቅር ከሰጠ ያ ልጅ ቦታ ከሰጠኝ ክብር ከሰጠኝ ያለው ክብር አይቼ ማለት ነው በባዶ ሜዳ እኖርለታለሁ። ስገባ ምንም አያደርግልኝም። ያንተ መኪና፣ ያንተ ብር፣ ያንተ ሀብት፣ ያንተ መልክ ምንም አያደርግልኝም። እኔ ዋና የሚያስፈልገኝ ምንድን ነው? የሚስትህን ክብር የምሰጣት መጀመሪያ ያላት ክብር ክብር ክብር ስትሰጣት፣ እሷም ያንተ ክብር ትስጥ። በወንድሞ በጓደኞች ፊት በወንድሞች ፊት በቤተሰብ ፊት ክብር ትስጥ። እሷን ማለት ነው። አንተንም ደግሞ በጓደኞቿ ፊት በሱ ፊት አክብራት፣ እንዲህ አክብራት፣ ተነሳላት እንዴ! እንደዛ ስትሆነው ሀብት የሚመጣው እንደዛ ስትሆነው ፍቅር የሚጨምረው። ምሽ ላዚም ዛሬ አንድ ሴት ነገ አንድ ሴት እሷን በመበቀል ነገ አንድ እንደዚህ ኖ አይሰራም። ይሄ ማለት ነው አይተዋል፣ ምን ያክል እንደተጎዳ ማለት ነው። ጉዳትን ታውቀዋለህ ማለት ነው። ስለዚህ ብር አላፊ ጠፊ ነው። ወላሂ መልክ ምንም አያረግ መልክ ምንድነው? ሸቀጥ ምንም አያረግልኝም እኔ መልክ ማለት ነው። ያኑረኝ ክብር ይስጠኝ፣ የቤተሰቤ ክብር የኔም ክብር ይስጠኝ። ከዛ በኋላ እኔና እሱ ማለት ነው ታግለን የተመኘናትን ኑሮ እናመልሰዋለን፣ እናመጣዋለን። ገባ እናመጣዋለን ማለት ነው ወዳችን ካተደባበቀን ወዳችን ሌላ ነገር ካላሰበ እና ያችን የተመኘናትን ሁሉም ነገር ጤናና እድሜ ከሰጠን እናመጣዋለን ማለት ነው። የሰው ልጅ ሆኖ ሰርቶ ለፍቶ እንደዚህ ላቡ ጠብ አድርጎ ነው የሚያገኘው እያመጠዋለ ሀብቱ ማለት ነው። ግን አሁን እንደዚህ እ ያለው ይሄን እዥ ያለው ብለው ይህንን አለኝ ይህንን አለኝ ብላችሁ ማንም ሴት ጉትት ይህንም ሴት ጉትት ያረክ ራስህን ጣልክ ማለት ነው። ሩታ ምንም አትሆንም። አሁን ትወልዳለች አይደውም ልጇን ትንካለች ፣ በኋላ በአዲስ ህይወት ትቀጥላለች። ህይወት ህይወት እንዲህ ነው። አዲስ ህይወት ነው ትቀጥላለች። አንድም ትቀጥላለህ፣ ግን እንደ እሷ የሚሆን ሰው አታገኝም። ለታገኝ ትችላለህ፣ እውነት እንደ እሷ የሚሆን እንደ እሷ የሚታገስ እንደ እሷ ዝም የሚልህ እንደ እሷ እንደዚህ የሚለምንህ ማንም አታገኝም። እና ከአንድም ሁለት ትምህርት ሰጥታለች ማለት ነው። እንግዲህ ብዙ ቅጣት ሰጥተሃለች። ብዙ ነገር ትማርበታለህ። በዚህ ሁለተኛ እንደማይለምድህ እንግዲህ ተስፋ እናደርጋለን። እውነት ምክንያቱም እናተኛ ጥሩ ነገር ስትሆኑ ጥሩ እንትን ስታስቡ፣ እኛም ደስ ይለናል ማለት ነው። እኔ በነገራችን ላይ ትናንትና ይሄ ፊርማ ወረቀት ስሰጥ በጣም ነው የደነገጥኩት። አንተ መጨከንህ ራሱ እዛ ጊዜ ነው ያወቅኩት ማለት ነው። በቃ ሁለታችሁም ተጨካከናችሁ። ለምን እንደሆነ አላቅም። ሩታ ይገባታል ይገባታል። ስንቴ ሴት ነው ይዘህባት የመጣው? ምንሽ አልግዛ ሳታረግዝ ፊት ራሱ ስንቴ ነው ያስለቀስካት? ስንቴ ስንቴ እንዴ! እንደውቺ ልጅ እኮ በጣም በጣም እንዲጫርቋ ጥላ ስላልወጣች ራሱ በጣም የሚገርም ነው እውነት። እንዴ፣ እንደናንተ ትንሽ የራስን ቦታ ይሰጣል የራስን ገደብ አለው ማለት ነው፣ ገደብ አለው እና እንግዲህ አሁንም ከሆነ አሁንም እኔ የምለው ታረቁ ነው። በቃ ህይወት ይቀጥላል። ታረቁ ታረቁ። እንተም እንደዚህ ሆነ ሁሌ በዓል ሲመጣ ሲመጣ ማለቃቀስ። እሷንም እንደዚህ ውስጧን የበላት ውስጧን የተጨናነቀች በአሁን ሰዓት ደግሞ የምታርፍበት ሰዓት ነው። በአሁን ሰዓት ደግሞ የምትንከባከብበት ሰዓት ነው። እሷ ግን ምሽራነቷ ማላወቀችውም እርግዝነቷ ማላወቀችውም ተጫውታም ይሆን ምን ያማረሽ እርጉዝዬ ምን ያማረሽ፣ ምን ልስጥሽ እንኳን አላልካትም ማለት ነው። እና አሁንም ከሆነ ገና ነው ጊዜ እና እግሯ ላይ ቤተሰቦቿም ጋር ሄደ ይቅርታ መጠየቅ አለበት። የእሷ ቤተሰብ ወንድሞቿን ብዙ አስለፈታቸዋል። ብዙ ነገር እንግዲህ ግባ ወጣ አድርገሃቸዋል። እነሱ መጥተው ቅርታ ጠይቀዋል። ቅርታ አልጠይቅም ብለህ ነበረ እና አሁን ደግሞ በቃ አለ አይደል? እሱን እሱን ተውና ማለቃቀስ ይሄ ምን ማለት ሽሮሮ ማለት ተውና ማለት ነው። ቅርታን ተልብህም ተልብህ ተልብህ በቃ ሌላ ሴት ላታመጣ ቀይረ ቀይረ ላታመጣቸው ሴቶቹ ደግሞ ሲወዱት መናቸው፣ እውነት ሲወዱት በስሚል ሄርማትማ ይብላኝ ሄርማት። አንቺ እኮ ያላለቅሱ ስራ የለም ይኸው፣ ሞላልሽ ለይት ታደርጋሽ። አንቺ አሁን ከአንዱ ጋ ሄድሽ ልጥፋሽ፣ እሱ ግን ውቴር ቁጭ ብሎ ያለቀሰ ነው። አንቺ ሄድሽ ከአንዱ ልጥፍ ልጥፍ ነው ያልሽው፣ እሱ ግን ይኸው እያለቃቀሰ ነው። ከባድ ነው ወንድ ልጅ ማመን ግን በጣም ይከብዳል። ይህ ምክር እንግዲህ ይሄን ቪዲዮ አብረሸ እንግዲህ ትሰማው አለ ብዬ ተስፋ አደርጋለሁ። እናንተም ቤተሰቦች በእውነት ሼር ሼር ያደርጋቸው አድርሱለት። ይህ ነገር የብዙ ሰው ትምህርት የብዙ ሰው እንትን ነው የሚሆነው። እንግዲህ ሩታ በአሁኑ ሰዓት ቤተሰቦቿ ጋር ናት ያለችው ሞለጃም ሰዓት ስለደረሰ ቤተሰብ ጋር ነው የሄደች ማለት ነው። እሱ እንግዲህ ቤቱ ለቀው ሆቴል ነበረ። ጓደኞቹ ግን መጥተው ልብሱን ሁሉ የሚያስተካከሉ ለምኖት እንግዲህ እያላሉት፣ ነገር የለም አንተ፣ ለምንድን ነው እኛ ምትወቅሰን፣ እኛን ወቀሳ ምንድን ነው ምትፈልገው ብለው እኛ ከዚህ ቤት ሳትወጣ ንቅንቅ አንልም አሉትና እንግዲህ ከሆቴል አወጥቶላችኋለሁ እና ቤተሰቦቼ፣ እናንተ መሄድ ቪዲዮ እንደምትወዱ ተስፋ አደርጋለሁ። እንግዲህ እንዲታረቁ ሁላችሁም ታረቁ ብላችሁ ኮሜንት ላይ አስቀምጡላችሁ። እናንተም ደግሞ ሼር ላይክ ያደርጋችሁ አበረታቱኝ። ያለው አስተያየት ኮሜንት ላይ አስቀምጡ። በሌላ ደግሞ በአዲስ እስከ ስንገናኝ ድረስ መልካም ጊዜ፣ መልካም ቀን።